ወደ መጀመሪያው ፕሮግራማችን ነው የምናልፈው። ቀደም ሲል ካስተዋወቅናቸው ፕሮግራሞቻችን መካከል እንግዲህ በአማክሮኝ መልክ ለፍቅር ቀጥሮ የመጣውን ቀዳሚ የምናደርገው የሆነ ማለት ነው። ሁለት ወንዶች ናቸው። ምናልባት እንግዲህ ከዚህ በፊት በአማክሮኝ ላይ የምናቀርበው የአንድ ሰው ሀሳብን ነበር። ሆኖም ግን ሁለት ወንዶች ተመሳሳይ ስለሆነብን ለምን የሁለቱንም ሀሳብ አናቀርብም በሚል ነው። ሁለቱም ትዳር ውስጥ ነው ያሉት። ከሚስቶቻቸው ጋር ያላቸው ግንኙነት ግን መጀመሪያ እንደጠበቁት አልሆነላቸው። ስለዚህ ውስጥ ሆነው መፍትሄ መፈለጉ ነገር ነው የመጣው። ከዛ ውስጥ ደግሞ እንደ መፍትሄ ከተያያዙ ውስጥ የፍቅር ቀጠሮ አድማጮች፣ የፍቅር ቀጠሮ ፕሮግራም አዘጋጆች ሀሳባቸውን እንፈልጋለን የሚሉ ናቸው። እና እስቲ የሁለቱንም ሀሳብ አድምጠን የምንመለስ ይሆናል። ፊ ፕሮግራሙን እስኪያዘጋጅልን ድረስ ከፍቅር ቀጠሮ ፕሮግራም ነው የደወልኩለት። ደህና ነው ሆይ? ሳምንት አንድ ነገር ቴክስታ ሬክልኝ ነገር ነበር። አዎ ትዳር ውስጥ ነው ያለው ወይም ደግሞ ከባለቤት ጋር ልጅ ወልዳቸው አንድ ላይ ነው የምትኖሩት። ግን ልጅም ወልደ ትዳር መስረተም መጀመሪያ ላይ የምትወዳት ልጅ እየወደድከት ወይንም የሷ ፍቅር ከውስጥ አልጠፋ ብሎ እንደተቸገር ነበር። እስቲ ባክ ምንድን ነው እንደዚህ እንዲፈጠር ያደረገው? እስቲ አንዳንድ ነገሮችን አጠራ አጠራርጋቸው ትይ። እሺ ምን መሰለህ መጀመሪያ ቆጥኝ ጋር የተለያየ ንበት ምክንያት ብዙም አጥጋቢ አልነበረም። አይደለም ለኔ ለሰሚውም ግራ ነው። በትንሽ ቀለል ባለ ነገር ነው የተጣላ ነው። እንደገና ደግሞ የልጅነት ጓደኛ አይነች፣ በቃ ብዙ ነገሮችን አብረን አሳልፈናል እና በዛ በዛ በቃ ምንም የመረሳሳት ነገር የለም። ሁለተኛው ነገር ደግሞ እዛው አቅራቢያ አንድ አካባቢ ነን፣ አንድ ሰፈር ማለት ነው። የመታየት አቅሙ በጣም ሰፊ ነው። እንተያያለን አሁን ካለው ባለቤቴ ጋር ደግሞ ጀስት ያው የተዋወቅንበት ሂደት እራሱ በመት በቃ በአበሻ ባሌ በመተዛዘን አይነት ነገር ሆኖ ድንገት ተቀራረብን። ያው አሁን አብረኛ ያለችው ባለቤቴ ቤተሰብ ምናምን እንትን የላትም እና የሆነ ቦታ የሆነ ሆቴል ውስጥ በአስተናጋጅነት ስሰራ እዛ ሆቴል ለመጠቀም ስንገባ ነው ባል አለመቀራረብ በጣም በአጭር ጊዜ ውስጥ ትዳር ውስጥ የገባ ነው። ልጅም የሚወለድ ነው ማለት ነው እና ከዛሽ ጋር ያለኝ እይታም ቅርብ ስለሆነ በቃ ያለኝ ስሜት ከእሷ ጋር ያለ በቃ እስካሁን ድረስ ከእሷ ጋር የመሆን እንትን ያለኝ እና ይሄ ነገር አሁን ምን አይነት ጫና እያሳደረብኝ ነው። ቤት ውስጥም ጥሩ ግንኙነት የለንም። ማውቃ አሁን ካለችው ባለቤት ጋ ማለት ነው። በትንሽ በትልቁ ያው በሰበቦች ሲፈጠሩ እንጋጫለን። ምናልባት ግን አሁን አንተ በዳር ውስጥ ሆነ ልጅ ወልዳ እንደገና ወደ ድሮ ስሜት ተመልሰ ያንን ነገር ማሰቡ እንደው ምንድን ነው የሚሰማህ? አይከብድህም? ከባህል ትክክል ነው እኮ ይከብዳል፣ ይከብዳል። በጣም ልክ ነህ። ግን በቃ መጀመሪያ የነበርኩበት እንትን በቃ ሳልጠገቡ ነው የተለያየ ነው። በቃ በጣም በቀላል ነገር ማለት ነው። በቀጠሮ ላይ ለምን አልተገኘሽም? በሚል ትንሽ ያው ትንሽ ግልፍተኝነት አለችብኝ የመናደድ ነገር፣ በዛ ተጋጨን እና እሱ ነገር እየሰፋ እየሰፋ እስከ መለየት ድረስ ቤተሰብ ሁሉ አስገብቼ ያው ጥሩ ግንኙነት አለ በቤተሰብ ጋር ራሴ ከኔ ቤተሰብ ራሱ የኔም ቤተሰብ እናቴን አስገብቼ እሷ ራሱ እና በእናቴ ራሱ ልስቷ እንድታናግራት ያው ጉርበትም ስላለ ጉርብትና ነገር አለ፣ አንድ አካባቢ ነህ እና እነዚህም ነገሮች ስላሉ ነው ባለ ማለት ነገሮች በጣም ከውስጤ ሊወጡ አልቀም፣ እና እያስቸገረ አሁን ያለሁበት እንግን ላይ እያሳደረብኝ ነው። ለዛ ነው። ከአሁኗ ባለቤት ጋር አብራችሁ መኖር ከጀመራችሁ ምን ያህል ጊዜ ሆነ? አሁን ሁለት አመት ክርስትን ተቆጠረ፣ አብረን መኖር ከጀመረን ማለት ነው። እሺ፣ ይሄኛው ስሜትስ እያገረሸብህ ወይንም የድሮ ፍቅረኛህን ህን የመውደዱ ስሜት እያገረሸብህ የመጣው እንትን ነው። የሆነ ሚሞሪዎች አሉ። ምን ማስታወሳቸው፣ አንደኛ የሆኑ ሙዚቃዎች አሉ፣ የተለያዩ ሙዚቃዎች አሉ። እንደገና ደግሞ የሆነ ያሳለፍናቸው ኢቨንቶች አሉ፣ ቀኖች ማለት ነው ፕላስ ደግሞ እስካሁን ድረስ ሀፒ በርዜ እንባባላለን በቀን በቴክስት ማለት ነው። አሁን የኔም ሲደርስ እሷ ትልካለች፣ የእሷም ሲደርስ እኔ እልካለሁ። በቃ እነዚህ እነዚህ ሚሞሪዎች በቃ ያለፈውን ነገር እንትን ለማለት ሊያስረሳኝ አልቻለም እና የተለያዩ ሚሞሪዎች አሉ። በቃ ያሳለፍናቸው የቨንቶ ውስጥ ማለት ነው። አሁን ትዳር ውስጥ ሆነ የቀድሞ ጓደኛ ጋር መገናኘቱ በራሱ ደግሞ አንገነም ያው በአካባቢ ላይ በርጅቶ ይመባባል። በተለያዩ ነገሮች ሀሳባችሁን መገላለጻችሁ በራሱ እኮ የሆነ ስሜትን እንዲያገረሽ ትክክል። እና በጣም ምንም እረበሸኝ ምን አባቴ ላደርግ ብዬሽ እኮ ያው እሱ ምን እንትን ሲል ነው ወደ እናንተ ጋርም እንትን ያልኩት ያው ፕሮግራማችሁን በየቀኑ አያልፍኝም በጣም አዳምጣለሁ። በጣም በጣም ነው የማመሰግነው። በምን አጋጣሚ ነው እስቲ ጓደኝነት የጀመር? ተዋውቀን አንድ ስድስት ወር አካባቢ እንደሆነ እንደተገባ ነ አጋጣሚ ልጅቷን በርጅ ነበረች ድንግል ነበረች እና እሱን ነገር ወደድኩላት። ስንት አመቷ ነበር? ወደ ሀያ ስምንት አካባቢ እድሜ እኩል ነን ከዛ ጋር ማለት እኩል ወይ ደግሞ ነገር ምንድን ነው ይሄ ነው፣ ዋሸች። ሀያ ሦስት አመት ያለች እና እየሰማሁ ነው። እና በቃ የሆነ የሆነ ነገር ስናወራ እኔ ማግባት አልፈልግም ምናምን ስላት፣ ለምን አለች። በቃ እኔ ማለት ታከራይቼ ነው የምኖረው እና በቃ እኔ ማግባት አልፈልገው ቤት ሲኖረኝ፣ ማለት ባለቤቴ ቢያከራይ እንድታይ ምናምን ስላት፣ ቤት አለ፣ ችግር የለውም አለች እና ቤትን በርግጥ ግን እየኖርንበት ነን። አሁን ቤት አለ። ግን በቃ ያበትስኳቸው ነገሮች አንድ የአንድ ሁለት የሆነ የስሜት መቀዛቀዝ፣ ሶስት ደግሞ ራሱ ማሻሻል አትፈልግም። ዲፕሎማ ግን ያሉት ነገሮች እነዚህ ናቸው። ስንት ጊዜ ሆናችሁ ማለት ነው? ሁለት አመት ሊሆነን አሁን፣ ጥር ሲመጣ ሁለት አመት። አንድ አመት ከአስራ አንድ በሁለት አመት የትዳር ቆይታችሁ እንደው ምንም ልወዳት አልቻልኩም ነው አዎ በቃ ማለት የሚወደድ ነገር ግን በቃ እኔ የምፈልገው ነገር አልመጣም ማለት ግን የሰው ልጅ ደግሞ የሚስተካከሉ ነገሮች አሉት የሚለወጡ ነገሮች አሉት የሚያድጉ የሚቀየሩ ነገሮች አሉት ስለዚህ አንተ ይህንን ነገር አምነህ ተቀብለህ እሷን ለማሻሻል የምትፈልገውን ነገር እሷ ላይ ለመፍጠርስ ምን ያህል ጥረት አድርገሃል አንተ ራስህ ከዚያ ምድረፋ ከሃይማኖት ጋር ታያይዘዋለች። ብር ማለት ምን ማለት ግን ብር እዚህ ጋር ሳይኮሎጂካሊ ሲጎዳ ትንሽ ከሱ ጋር ታጋጫዋለች። የስራ ጉዳይ እና እነዚህ ነገሮች ናቸው። አሁን አንተ ወዴት እየመጣህ ነው? ውሳኔህ ምን እየሆነ ነው? ምን እያስብክ ነው? የሆነ ሰዓት እንደማቋርጠው ይሰማኛል። ከዚያ የሆነ ሰዓት ደግሞ መቃስ ደግሞ በመካከል የሰው አድሜ እንትን ያሳስበኛል እና እንደዚ ነገሮች አሉ። ደግሞ የሆነ ግን ደስታ ታጣለ። በጣም ሙሉ አይደለም ሰው ግን የሆነ ፐርሰንት አልደርሳል። በተወዳጅ ጣቢያ ብስራት ኤፍ ኤም አንድ መቶ አንድ ነጥብ አንድ ላይ የፍቅር ቀጠሮ ፕሮግራማችን ወደ እናንተ እየደረሰ ይገኛል። በመላው ዓለም ደግሞ በwwwብስራት ኤፍ ኤም ዶት ኮም እንደመጣለን። በሀገር ውስጥ ወይም ደግሞ የሬዲዮ ሞገድ መስመራችን በሚደርስበት አካባቢ በ101.1 የራዲዮ ሞገድ መስመር ወደ እናንተ እየደረሰን እንገኛለን ማለት ነው። የጃፈር አህመድ እና የአለምሰገድ አበበ ድምጽ ነው እንግዲህ እየተሰማ የሚገኘው። አብይ ባልታወቀ ምክንያት ጉዳት ላይ ነው የሚገኘው እንግዲህ ሲመጣ ሳምንት እንግዲህ እስቲ እንቅስቃሴ ውስጥ እናጠረን ስለምን ያህል ጊዜ በጉዳት እንደሚልቁ አይታወቅም። ለማንኛውም እንግዲህ የፍሬም ተክሉም አለ ከኛ ጋር። ቀደም ሲል አነጋጋሪ ሊባል የሚችል የሁለት ኢትዮጵያውያን ወንድሞቻችንን ታሪክ ነው አድምጠን የተመለስ ነው። ምናልባት እንግዲህ እንደዚህ አይነት ነገሮችን ሚዲያ ላይ ይዘወተ ወይንም ደግሞ ፊት ለፊት ለመወያ ማቅረብ ምናልባት ብዙዎቹ ይህ እንደ ባህልም የተያዙ ነገሮች የተከበሩ የተቀመጡ ነገሮች አሉ። ግን የሚሰማህን ስሜት በውጭ ዓለም የምናያቸው ነገሮች አሉ ትዳር በሁለት ወር በሶስት ወር የሚፈርስባቸው አንዳንድ እንደዚህ የልብ ትርታን ማዳመጥ ውስጥ የሚሰማህን ስሜት የመከተሉ ነገር ነው በስፋት የሚታየው። እና እኛ ሀገርም ደግሞ እንደዚህ የሚሰማህን ስሜት በይፋ ምን ትመክሩኛ አላችሁ? አሁን ምን ልወስና ምን ላደርግ ትዳር ደተው አይደለም በቀዛም ትዳር ውስጥ መታደስ ያለባቸው ስራዎች ካሉ እንዴት ያድሱ። እነዚህ ምክንያቱም ትዳርን የመታደግ ትውልድን የመታደግ ነው። የመጀመሪያ አሁን የልጅ አባት ነው። ስለ ትዳር ብቻ ስለ ትውልድም ነው የምናወራውና እንደዚህ አይነት ነገሮች ላይ አጽንኦት ሰጥተን መነጋገር ያለብን ይመስለኛል። ምናልባት እኛም አንዳንድ ነጥቦችን የምናነሳቸው ነጥቦች ይኖራሉ። አድማጮችም ግን በ0933949827 አጭር የጽሁፍ መልእክት ብቻ የሚደውሉ አድማጮች አሉ። እባካችሁን አደውሉ አጭር የጽሁፍ መልእክት ብቻ ላኩልን። ስለዚህ እሱን እያነበብን እንግዲህ ሀሳባችሁን የምንገልጽ ይሆናል ማለት ነው። ብዙም እንዲጓሩለት የሚችሉበት ታሪክ ይመስለኛል። ጃፊ አው እኔ ቅድም አንተ ያነሳው የልብ ትርታን መከተል ነው ብዬ አላምንም። አንዳንድ ጊዜ ምን አለመሰለ እውነታውን አለመገንዘብ፣ የተነሳህበትን ነገር አለመረዳት። ትዳር ሲባል ከባድ ኃላፊነት ያለበት ነው። ከራስ አልፈ ስለ ሌላ ሰው ማሰብ ነው። መጀመሪያ ከራስ ጋር መታረቅ ይመስለኛል። ወደ ትዳር ወደ ትዳር ከመግባት በፊት ከራስ ጋር መታረቅ ማለት ምንድነው? እኔ በቀጣይ ህይወቴ ላይ ትዳርን ሳትይዝ በፊት ማለት ነው ዝግጁ ነኝ ወይ ከኔ በኋላ ከኔ ጋር የምትመጣው ወይም የሚመጣው ሰው ብዙ መስዋዕትነት ልከፍል፣ የማይመቹ ነገሮችን ላሳልፍ ዝግጁ ነኝ የሚለው ነገር ምን ያህል ጥንካሬ ያለኝ የሚለው ነገር ማሰብ ይጠበቃል። ከዛ በተጨማሪ ደግሞ ያለውን እውነታንም ደግሞ መረዳት መቻል አለብን። ወደኋላ ተመልሰ የማትመለከታቸው ነገሮች አሉ። ለምሳሌ የመጀመሪያው አድማጫችን እንደነገረን ከሆነ የመጀመሪያውን ፍቅረኛዋን ማሰብ ምንም ግንኙነት አንገናኝም ቢልም፣ አንተም የጠየቀው ጥያቄ አለ። በኤስኤምስም ሆነ በተለያየ መንገድ አብሮነት የሚገልጽበት መንገድ እስካለ ድረስ ያ ነገር አልቆመም እና በጣም የሚያሳዝነው ግን የትኛው ጋር እንደሆነ ታውቃለህ። እነዛ አሁን በተነገረን ታሪክ ውስጥ ሴቶቹ ሴቶቹ ሳትፈለግም ሆነ ወይም ሌላ ስሜት ውስጥ ሆነ የሚኖሩት በጣም ያሳዝናሉ በሌላ በኩልም ሴቶቹ የማይፈልጓቸው ቢሆኑና ደግሞ ወንዶቹ ብቻ የሆነ የማይፈለግ የተባለው አካል በጣም ነው የሚጎዳው በጣም ስሜት የሚነካ ነገር ነው ያለው እና ወደ እነዚህ አይነት ነገር ሲመጣ ምንመጣው ለምንድን ነው ምን ሰጠውስ እውነት እውነት ሳክሪፋይስ አለን የሚለውን ነገር ነው። እኔ እንደ እንደተረዳሁት ከሆነ አሁን የተነሱ ነገሮች ሊሻሻሉ የሚችሉ ናቸው። ህይወቴ ያው ህይወቴ ብለህ ከገባህበት ብዙ ልትለውጣቸው የምችሉ ነው። በተለያዩ ልጅ ያለው ለልጁ ሳይኮሎጂ፣ አሁን አሁን ሶስተኛ ማሰብ ጀመረ ማለት ነው። ስለ ራሱ ያስባል፣ ስለ ባለቤቱ ያስባል፣ እንደገና ደግሞ ስለ ልጁ ያስባል። ሶስት ነገሮችን ነው የምታስበው። ወንደላጤ የሆነ እንደምትወስኑ አይደለም የምትወስኑ ስለዚህ ሶስት ነገሮች ውስጥ ደግሞ ሀገርም አለ። እንዴት ብትል ያ ልጅ ያድግና የሚኖረው ሳይኮሎጂ ሀገርንም ሊነካም ሊጠቅምም የሚችል ነገር ነው ሊጎዳም የሚችል ነገር ነው። ስለዚህ ከባድ ኃላፊነት ስለሆነ ያንን ራስን ማዘጋጀት ነው አሁን ዋናው ትልቁ ነገር። ጥሩ። አዎ፣ አንተም በብዛት ያነሳቸው ነጥቦች አሉ። ግን አንዳንዴ ትዳር ውስጥ ፍችን አማራጭ አርገህ አይደለም መግባት ያለብህ። በቃ ትዳር ውስጥ ከገባ እዛ ውስጥ የምትኖርበት የዘላለም ቤት አድርገህ መውሰድ እንዳለብህ ነው። ምናልባት ችግሮች ካሉ ችግር የሌለበት ቦታም ላይኖር ይችላል። ስለዚህ እዛው ሆኖ ችግሮችን የማስተካከል ቀዳዳዎችን፣ የመድፈን የልብስ ውስጥ የሚነግርህን ነገር ብቻ ማዳመጥ ሳይሆን ነገሮችን ቆም ብሎ መመልከት፣ የሚፈጠሩትን ነገሮች ማደስ ሁሌ ይሄ ተሀድሶ የሚፈልጉ ነገሮች አሉ። አንዱ ትዳር ነው ብዬ አስባለሁ። ይሄ ፍቅር ላይ ያለው አይነት ጨዋታ ትዳር ላይ ላይኖር ይችላልና ብዙዎቹ ትዳር ውስጥ ከገቡ በኋላ ያንን ነገር ሲያጡ ደነግጣሉ። መጀመሪያ ፍቅር ላይ ስትኖር፣ ቶሎ ትዳርን ደግሞ አብረህ መኖር ስትጀምር በጣም ትጓጓለህ ያንን ነገር ደግሞ ሳታገኘ ስትቀር የሆነ ነገሮች ክስም ይላሉና ያ አይደለም መሆን ያለበት የምጠብቃቸው ነገሮች አሉ፣ ትልቅ ኃላፊነት አለ እዛው ሲገባ እውነት ነው። ግን እዛ ቦታ ላይ ደግሞ እነዛን ሁሉ ለማለፍ የሚስተካከሉ፣ የሚጠገኑ፣ የሚሻሻሉ እለት በእለት የሚታደሱ ነገሮች አሉና ለዛም ነገር አሁን በብዛት ሲወቀስ እና ያለ እነዚህ ሰዎች አሁን አጣን የሚሉት ነገር አለ ያጡት ነገር ምናልባት ግንኙነት ሲባል በሁለት አካላት ማለ የሚመሰረት ነው። በዛኛው ሳይድ ብቻ አይደለም ችግሮች አሉ የሚባል። በእሱም ጋር ወይም በራሱ በኩል ደግሞ ምን አይነት ችግሮች ናቸው ያሉት ብሎ ደግሞ ራስንም ቆም ብሎ የመፈተሽ ነገር የመጀመሪያው ጋር እንደ ችግር እንደ ስህተት ወይም እንደ ጥፋት መታያቸው ነገሮች አሉ። ወደ ቀድሞ ፍቅር ወደ ቀድሞ ህይወት መለስ ብሎ የማማተር ነገር አለ እና ይህን ነገር እንደ አማራጭ እንደ ድርድር ልታቀርበ አይገባም። ሁለተኛው ደግሞ አጣው የሚራቸው ነገሮች አሉ። እነዚን ነገሮች ደግሞ ለማሻሻል ለማሳደግ የሚሰሩ ስራዎች መኖር አለባቸው ብለን እናስባለን። ለማንኛውም አሁንም ቴክስቶች እየመጡ ስለሆነ እነሱንም እናስተናግዳለን። ሆኖም ግን እነዚህ ታሪካቸውን በአማክሮኝ መልክ ያመጡ ያቀረቡ ልንን ማክበር አለብን፣ ሀሳባቸውን ማክበር አለብን። በጣም ትላልቅ ሊከበሩ የሚገባቸው ሀሳቦች ናቸው ብለን እናስባለን። ብዙዎቻችን ጓዳ ውስጥ ያሉ ጉዳዮችም ናቸው። ለዛም ነው እንግዲህ እንደዚህ አይነት ጉዳዮች ሲመጡ ነው መድረክ ላይም ውይይት ተደርጎባቸው ነው በሐሳብ እንዳብረው ሌሎችም የሚማሩባቸው ብለን ነው የምናስበው። ሌሎች እንግዲህ አድማጮችም ከአሁን በኋላ የሚልኩልንን ሀሳቦች እንዲሁ እያነሳን እስከ ስድስት ሰዓት ቆይታችንን የምናደርግ ይሆናል። ከአንተም ቅድም አንድ የነገር ጥብ አለ። ምናልባት እዚህ የተወሰነ ሀሳቡን እናንሳና አድማጮቻችን ወደ በኋላ ላይ እንግዲህ እንዲጠብቁን እናደርግ። ይሄ ሳናቀው በመላመድ መሀል አዎ፣ አንዳንድ ጊዜ ምንድነው ሌላ ህይወት ውስጥ ኖርና ከዛ ጓደኛ ልትይዝ ይችላል። ጓደኛ የሚያዝ በራሱ ደግሞ ሌላ የራሱ አዲስ ህይወት ነውና ግንኙነትህ በጣም ሊጠነክር ይችላል። በየቀኑ ትደዋውላለ፣ በየቀኑ ትገናኛለ፣ በየቀኑ ሜሴጅ ትላላካለህ፣ ብዙ ነገሮች ምናም ይኖራሉ እና ያን ነገር በሂደት እየለመድከው ትመጣለ። እየለመድከው ስትሄድ ወራትን እያስቆጠረ በሚሄድበት ጊዜ የተወሰነ ሰዓት አንተ የምትልክባት ሰዓት ለምሳሌ ማስታወት ላይ መሳሳት ላይ ስፔሲፊክ ሰዓት አለች የታወቀች ሰዓት እና ስልክ የምትደውልበት በላሽ ጠጣሽ ምና የምትልበት ከዛ በኋላ ደግሞ ሌሎች ሜሴጆችን የምትልክበት ምናምን አብረ የምትገናኝበት የምታሳልፍበት ሰዓት ከስራ በኋላም ሊሆን ይችላል። ና እየለመድከው ትመጣለህ። መሀል ግን ከወራት በኋላ ከሆነ ቆይታ በኋላ አለመግባባት ከተፈጠረ እና መለያየት ከቻልክ ክፍተት ይመጣል። በዛ ክፍተት መሀል ግን የአንተ ቀረቤታ ወይም ሁለታችሁ ማለት ያለው ቀረቤታ በጣም የጠበቀ ከሆነ እነዛ ቀናቶችን ማሳለፍ ይከብዳል፣ በጣም አስቸጋሪ ያደርጉባል። ለእኔና ለአንተ ምንም ግንኙነት ውስጥ ከሌለን አንድ ቀን ኖርማል አንድ ቀን ሲሆንብን ለእነሱ አንድ ቀን ግን አመት ሊሆን ይችላል። ስለዚህ በጣም ያስቸግራል ማለት ነው። ያንን ለማለፍ ደግሞ ካልቻል የምትፈልገው ነው ስታደርገው የነበረውን ነገር ደግሞ ካላገኘህ ደግሞ አንዳንድ ሰዎች ወደማይፈለግ ነገር ሊሄዱ ይችላሉ ተመልሶ ያን ነገር ባለማግኘት ብዙ ነገር እንድትጎዳ ሊያደርግ ይችላል። መተከዝ ምናምን የሚባሉት ማለት ነው። ድሮ እንደውም በፍቅር ታሪኮች ውስጥ ወይ ዘፈኖች ውስጥ የምንሰማው ፍቅር ሻከሳኝ ምናምን ይባል ነበራል። ባለመብላት ምናምን አሁን እየበላ ልስከሳ ይችላል አይታወቅም። እና አታች መጥቶል ማለት ነው። የቀረቤታህን በልክ ማድረግ መቻል መልመድ ጥሩ ነው። ምክንያቱም ምናልባት አንዳንድ ጊዜ ኖረ ኖረ ኖረ ሁላ ምትለያይበት ጊዜ ሊሆን ይችላል። አሁን ቅድም መጀመሪያ ላይ ያነሳው ታሪክ አለ ሽምግልና ልትልክ ሄደ፣ መጨረሻ ላይ ያ ነገር ወደ ሌላ ነገር ሲሄድበት እንዴት ነው የምትሆነው? ስለዚህ ስሜትን መቆጣጠር ካልቻልክ፣ መላመድን ካልቻልክ፣ አንተ ራስህን ወደ ሌላ ነገር ውስጥ ነው ማለት ነው። ተጨማሪ ነጥቦች ከዚህ ጋር አያይዘን የምናነሳ ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ